አጭር መልዕክት አለችና እሷን እናገራለሁ። እንግዲህ ያው በየቦታው ሳ ቤተክርስቲያን ለመግዛት የተልገሆነ እያየን ነው። በጣም ደስ የሚል ነው። በተለይ ደግሞ በቅርቡ ቤተክርስቲያን ቤተክርስቲያናችን በሚገኘው አድጋ ቤተክርስቲያን

እንደሚባል ቲው እሱ ካልፈቀደ ስለማይሆን ቃ ደሞ መገለገያውን እኛም ደግሞ የምንገለገልበትን ቦታ ሚሰጠል ወጊዜ እንጸለያለን። አሁን የቆልኩት ምንድነው ደግሞ የጋራ የሆነ አንድ ማዕከል እንደሚያስፈልገን ከዚህ በፊት ስንናገር ቆይተን በመሀል ግን ሚስተጓርቶ ቆይቶ ነበር። ምክንያቱም አንደኛ ያው በነበረው በኮቪድ ምክንያት፣ ሌላው ደግሞ በሀገራችን በተከሰቱት ተደጋጋሚ ችግሮች የተነሳ አሁንም ዛሬም የተቋረጠ ባይሆንም ግን ሊሞችን ደግሞ በችግር ውስጥ ሆኖ መስራትም ተገቢ ስለሆነ ቤተክርስቲያንም ደግሞ የቆየችን በዚያው በዘመነ ማሳብ ቤተክርስቲያንን ለማጥፋት የተነሱ ነገስታት ቤተክርስቲያን ስራዋ ብታቆም ኑሮ ያን ጠፍታ ትቀር ነበረ። ግን አይደለም በምድርም ውስጥ ሆነው እየኮፈሩ ያቆዩ ቤተክርስቲያናትና በዚህ ክርስቱ ሆነ መስራት ስለሚገባ አንድ ማዕከል ለመስራት እንግዲህ ያሰብነው ሀሳብ አሁን ትንሽ ወደ ጫፍ እየደረሰ ይመስላል። ግን እንግዲህ አሁን ምንም ደግሞ ይህን ውል ልነገራቸው አልችልም። በአጭር ጊዜ ውስጥ ግን አንድ ተስፋ እንደሚያ አምናሉ። እንግዲህ ለዚህ ደግሞ የመጀመሪያ የሁላችሁን ጸሎት ያስፈልጋል። አንድ ቦታ ገኘናል። ቦታ በእውነቱ በጣም ጥሩ ቦታ ነው። ሌላው ቀርቶ መካነ መቃብር ያለው እና ይህ በጣም የሚያስደስት ነገር ነው። ገዳም ነው። ቤተክርስቲያን ያለው ብዙ ክፍሎች ያሉት ከከተማ ብዙ ያራቀ ግን ደግሞ በጣም ያልቀረበ እንደው የምንፈልገውና በህልማችን ስናየው የነበረ ቦታ ነው ወደ ለመናገር እና እንግዲህ ያንን ህልም አይተናል። ድርድር ጀምረናል። በእነሱ በኩል የምናየው በጎ ነገር ነው ሆነ እናንተ ብትወስዱ ደስ ይላል የሚል አለ። ግን እንዴት ትሰል ዶርፉ ደግሞ በነፃ አይደለም። ያ ቢሆን ኖሮ ደስ ባለ ነበረ፣ ደስታውን ጥፍ ድረብ ያደረገ ነበረ። ያ አይደለም ከእኛ የሚጠበቅ ብዙ ነገር ስላለ እንግዲህ ሀገረ ስብከቱ በሚያቀርበው ጥሪ መሰረት በየአጥቢያዎቹ መልዕክቱ ስለሚደርስ ሁላችሁም የሁላችንም ስለሆነ የጋራችንም ስለሆነ ቤተ ክርስቲያን አሊት ናት። እንኳን የሀገረ ስብከት ደረጃ ሀገረ ስብከቱ የሚያስተባበረው ይቅርና እያንዳንዱ አጥቢያ እንኳን የሚናገሩት የሚያስተባብሩት የሁላችን ነው። ስለዚህ ያንን መልእክት በአጭር ቀን እንዲደርሳችሁ እናደርጋለን። በተለይ በዚህ በጾሙ ወቅት በየአጥቢያዎቹ ብደን ዜናውን እናበስራለን፣ እናንተንም እንነግራችኋለን። ደግሞ ጾሙ እንዳበቃ ሶስት ጉባኤያትን ለማድረግ አስበናል። በፍራንክፈርት በዱሰልዶርፍ እና ምናልባት በሙኒኮ ይበሉ ነበር ከአጥቢያ አብያተ ክርስቲያናት አስተዳዳሪዎችና የሰው ካጓይ ጋር ተነጋግረን ማለት ነው። የታወቁ መምህራንን በመጋበዝ ላይ ነን። እንግዲህ ፈቃድ ሆኖ ፕሮሰስ ተጀምሯል። የምታውቋቸው አባ ገብረ ኪዳን የሚባሉት መምህር አነጋግረናቸው ለዚህ ስራ ፈቃደኛ ናቸው። ሌሎችም እንደመምህር ብርሃኑ አድማስ ሌሎችም ደግሞ መምህራን እንግዲህ ለመምጣት በዝግጅት ላይ ናቸው። እግዚአብሔር ፈቃድ ሆኖ እነሱ ሊመጡ ከሆነ ይሄኛው ስራ ጎንለጎን እየሄደ ስለሆነ በአጭር ቀንም የመግባቢያ ባጭሩ በጭሩ እንፈራረባለን ብለን እየጠበቅን ነው ያለ ነው። ስለዚህ አሁን ወደ መጨረሻ ስለሆነ ያ ደግሞ ከኛ የሚጠበቅ ብዙ ነገር ስላለ ሁላችሁም ዛሬ ስጡር አይደለም እንድታስቡበት፣ በተለይ ጸሎት እንድታደርጉበት፣ በእውነት እጅግ በጣም ጸሎት የሚያስፈልገው ስራ ስለሆነ ጸሎት እንድታደርጉበት፣ እንድታስቡበት እና ሁላችንም ይህም ተባብረን አንድ ደረጃ ላይ እንድናደርስ አደራ ለማለት ነው። እንግዲህ የእኛን ሀሳብ የሚሞላው እሱ ስለሆነ የእኛን ድካና ነፍስ ሳይቆጥር እርሱ ኃይሉን ብርታቱ ሰጥቶ ይህንን የእርሱ መገልገያ ያም ደግሞ የእሱ ስም የምንጠራበት ቦታ እንዲሰጠን ቅዱስ ፈቃዱ ይሆንልን። ይህን መልእክት ነው። እግዚአብሔር በጸሎታችሁ በዚህ ጸሎት በዚህ ጾም ውስጥ እንድታስቡን ለማለት ነው። እግዚአብሔር ባርካችሁ፣ እግዚአብሔር ጠብቃችሁ። እነቤታችን ቅድስት ድንግል ማርያም መማለችነት ከሁላችን ጋር ይሁን። አሜን ዘበሰብ